አማራ ክልል ከመቼውም ጊዜ በተሻለ የሰላምና ልማት ጉዞ ላይ እንደሚገኝ የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ተናገሩ። የአማራ ክልል ርዕሰ መስተዳድር አረጋ ከበደ የክልሉን ወቅታዊ የሰላምና የልማት ጉዳዮች በተመለከተ ከኢትዮጵያ ዜና አገልግሎት ጋር ቆይታ አድርገዋል። በዚሁ ጊዜ በክልሉ የተፈጠሩ የሰላምና የጸጥታ ችግሮች በዋናነት ከፖለቲካዊ የጽንፈኝነት ጋር የተያያዘ እንደሆነ አስታውሰው በወቅቱ አመራሩ በሚጠበቅበት ልክ ችግሩን ታግሎ በማስተካከል ረገድ ለዘብተኛ አቋም መውሰዱን ተናግረዋል። በዚህም ጽንፈኛ ቡድኖች በክልሉ ነዋሪዎች ላይ ሰብአዊ፣ ቁሳዊ፣ ማኅበራዊና ሥነ ልቦናዊ ጉዳት ማድረሳቸውን ጠቁመዋል። መንግስት በክልሉ ሰላምን በማስፈን ረገድ ማህበረሰቡን በማሳተፍ ውጤታማ ሥራ ማከናወኑን ተናግረዋል። የክልሉ ነዋሪዎችም የጽንፈኛ ቡድኑን ትክክለኛ ማንነት በመገንዘብ ከመንግስት ጎን በመሆን ለክልሉ ሰላም የበኩላቸው ሚና እየተወጡ መሆኑን ጠቅሰዋል። አሁን ላይ ክልሉ ከመቼውም ጊዜ በላይ በተሻለ የሰላምና የልማት ጉዞ ላይ እንደሚገኝም አብራርተዋል። ሁሉም ዞኖች፣ በክልላችን ያሉ 166 ወረዳዎች በሰላም ኃይሉ በክልላችን መንግስት ቁጥጥር ውስጥ ናቸው ያሉት። ክልሉም ያስተዳድራቸው ዞኖች እና ወረዳዎች ናቸው። ስለዚህ የአማራ ክልል የጸጥታ ሁኔታ በአጠቃላይ ከቀደምት ዓመታት አኳያ ሲታይ በሰላም በማረጋገጥ ረገድም በሰላሙን ተጠቅሞ የልማት ስራዎችን በማከናወን ረገድም አይነታዊ የሚባል ይሄ ምንድን ነው ተጨማሪ ለውጥ ሳይሆን አይነታዊ ለውጥ የሚባል አፈጻጸም ያለበት አሁን የተገኘውን ሰላም ዘላቂና አስተማማኝ ለማድረግ በመንግስት በኩል ሁለት የመፍትሄ አቅጣጫዎች መቀመጣቸውን አስረድተዋል። የመጀመሪያው ለሰላም አማራጮች ቅድሚያ ሰጥቶ መስራት መሆኑን ጠቅሰው በዚህ ረገድ መንግስት ዘወትር ለሰላም በሩን ክፍት አድርጎ እየሰራ ነው ብለዋል። በመጀመሪያ ደረጃ አሁንም ይሄ ጽንፈኛ ኃይልና ዘራፊ ቡድን የሄደበት መንገድ ስህተት መሆኑን ተገንዝቡ፣ በተለይም ደግሞ ችግሮችን በግጭትና በጦርነት በብረት ለመፍታት ያለውን አማራጭ በመተው በሰላማዊ መንገድ ከመንግስት ጋር እንዲወያይ እንዲደራደር የሚያደርግ ሁኔታ ለመፍጠር ቅድሚያ ሰጥተን እየሰራን ያለው ይሄ። በነገራችን ላይ አንደኛ ሁለተኛ የሚባል ነገር አይደለም። በጣም ከሁለተኛውና ከሶስተኛው አማራጭ በእጅጉ የቅድሚያ ቅድሚያ የምንሰጠው የሰላም አማራጭ። በሌላ በኩል የቀረበውን የሰላም ጥሪ ወደ ጎን በመተው የክልሉን ሰላም ለማወክ በሚሰሩ ጽንፈኛ ቡድኖች ላይ ህግ የማስከበር መንግስታዊ ኃላፊነቱን እየተወጣ እንደሚቀጥል አብራርተዋል። ሁለተኛው መንግስት ህግን የማስከበር ብቸኛ ስልጣን ባለቤት በመሆኑ ምክንያት ህግ የማስከበር ስራችንን እንቀጥላለን ማለት ነው። በዚህ ምክንያት አሁንም ይሄ ኃይል አደብ እንዲገዛ ማድረግ ያስፈልጋል ማለት ነው። በዚህ የክልሉ የጸጥታ ኃይል፣ የፌዴራል የጸጥታ ኃይል ህግ የማስከበር ስራውን አጠናክሮ ይቀጥላል ማለት ነው። ይህም በማድረግ በክልላችን ውስጥ የበለጠ አሁን ያለው የተስተካከለው የተሻሻለው የሰላም ሁኔታ የበለጠ አስተማማኝና ዘላቂ እንዲሆን ለማድረግ ስራ እንሰራለን ማለት ነው። የአማራ ክልል ህዝብ በቀጣይ ሰላም በማስጠበቅ በኩል ከመንግስት ጎን በመሆን የጀመረውን ጥረት አጠናክሮ እንዲቀጥልም ጥሪ አቅርበዋል።